ሚ በኔ ምክንያት ሰውን አትንኩ፣ ትላለች ትመክራለች። ይምርን ነው አንተ ግን ብሩክ ማለት ነው ከላሞች ጋር በውስጥ ሄደ ታወራለ ማለት ነው። ሰላም ሄሚን የምታንቆሽሽ የምትሰድብ የምትረግጥ በማይሆን ሲድብ ነው። አንተ ግን ከሷ ጋር ታወራለ ማለት ነው። በጣም ነው የሚታሳፍረው። በዚሁ ይሆ

ንአጋር ምናአሪ እኔ ብሩኬም ኮጠንቀቆ ያቆኛል እ ዛሬ አይደለም እኔ ከዚህ በፊት ስር ጥንታዊ እያለ እራሱ ያቆኛል ብሩኬ ማለት ነው ገባሽ? እና አሁን አሁን ማለት ነው እንደዚህ ግን ምንድን ነው ሃይማኖት ጉዳይ ላይ መግባቱ ትክክል አይደለም። ያው ትክክል ነው ግን እሱንም አናስነካም። እሱን ምናካሶካለ ቀጥቅጠን በምላስ ይሆን በምን ይሆን

ሃይሚን ስድብ ድብ አርጌ ነው የሚያስቀምጣት። በእውነት የነሱ ምክንያት ነው። እኔ ሃይሜ ምንም አርገኝ ሳይሆን ወደንሶች ናቸው። አሁን ኮሜንት

ግን ስለ ሄሚ መጥፎ ነገር የሚያወራኝ ሰው አይመቸኝም። በነገራችን ላይ ከባጭው አይደ ስለዚህ ማለት ነው ብሎክ አረኳት አለቀ። እንደሚያወራ ነው የምትነግረኝ። አሁን ላይ አያችሁት? እኔ ቲክቶክ ላይ የሆነ ነገር ሲፈጠር እኔ ሰውን ሲሰደ ማቶ በውስጥ ያወራኛል። ታይ ይለኛል። እነሱ ሳይነኩ አትነኪ፣ ካነኩ ግን አንቺ አውሪ ይለኛል አለች። አንተ ምንድነው ይሄ ምክር ነው ብለኔ እንደምትማከረው አንተ አንተ ወራዳ የምር ወራዳና ከእግዚአብሔር አንቺ ሰላም የትባዩ ማለት ነው እንጂ የሆንሽ ጦጣ፣ የምርን ጦጣ ነሽ። እግዚአብሔርን ቀበሮ፣ አይንሽ ጥፋ። ረበ ኢየሱስ፣ ጭራሽ እኔ እኔ በፍጹም አልጠብቅም። እንካን እንደዚህ ብሩክ፣ እግዚአብሔርን ካንተ እንደዛ ማቼም ነው ማልጠብቆ ነው ምልህ እንዴ። አንተ እንዴት ነው ካውደንስ ካይደም ምታወራው? ለዛውም ሄሜን ሄሜን እንዴት አርጋ እንደምትሰደብ እንዴት አርጋ ምንታን ኮሽሽ እያወቅ አንተ ካሷ ጋር ስልክ ታወራለ። አቤት ጌታ ሆይ! ሰው ልጅ በቃ ብር ከወዳ ማለት ነው። ብር የምትወዱት ሰዎች በቃ እንደዚህ ናቸው ማለት ነው። አያችሁት። አንቴ ብር ነው የመረጥከው። ገባ አይዴ። እሷ ያው ብር ትልካለች፣ አምባሳ ታወርታለች። ለዚህ ነው ሄሜ። ግን ሄሜ ማሳደቦ ግን ምን ይመስለው አይታየም ማለት ነው ለአንተ። አይ ጌታ ሆይ ግን እሷ ምንድነው የምታረገው እኛ ኦዲንሶቹዋን ተው ለእኔ ቢላቸው ማንም አትስደቡ ትላለች ትመክራለች አንተ ግን ከተሳዳቢዎች ጋር ሄደ ስልክ ታወራለ ማለት ነው ስጀማር ውሸት አይደለም ከዚህ በፊት ራሱ የተፈጠረ ሰላሳ ሁለት ሰዎች ግሩፕ አስራችሁ እዚህ ግሩፕ አልና በጣም እኮ ነው የሚገርመው ሰው አይን አይደለም አንዱ ተሳዳቢ ነው አንዱ መልካም ነው አንዱ ኪፉ ነው እነዚህ ማላይ አንተ ምን ታረጋለህ ኦዲየንስ ከተባል ብዙ ኦዲየንሶች አለ። የምር ነው ቡሩክ፣ እግዚአብሔርን ሄሚን እያስናካትና እያሳደብካት ያለው አንተ ነህ። ከባ በጣም ነው የሚያናደው። እግዚአብሔርን ለምን ይሄ ምን አይነት ሆኖ በእናታቹ። ሰላም ሰላም፣ ውዶች እንዴት አደራቹ ዳናናቹ ይባላቹ፣ በቦታ ሰላማቹ፣ በዘይነ ዳናናይ ውዶች ይሄን ይላቹ። ይሄ ድንስ ማታ ነው ማታ ተኝች ያለው እና ግሩፕ ላይ ማለት ግሩፕ ነው እንትን ቲክቶክ ላይቭ ላይ ነው ይሄ። እኔ እያወራች የነበራች የሆነች ወራ ባላ ማለት ነው። ወራ አዳ፣ ቆሻሻ፣ የሴት አሳዳቢ። እኔ ብሮ ከኔ ጋር ያወረኛል ምን ማለት ነው? አማረኛ አትቅ በደም አማረኛ እኔም ራሱ አማርኛ በደንብ አታቅም፣ እየተባሉ ነው እና እዚህ ጋር ማለት እያሉኝ ነው። ማለት የኮሜንት ማለት እያላችኝ ነው። ገባቸው። ይሄን አማርኛ ምንም ማድረጋቸው እንድትሰሙ ነው የሚፈልገ ቡሩክ። አያችሁት? ቡሩክ የዋ ነው፣ እንደዛ ነው ትላላችሁ። እሱ ግን ምድረ ምድረ ቆሻሾች ጋር ሄዶ ያወራል። ምናምን ምንድን ነው ባለው ይሄ እነዚህ ሀይሚን ሚሰድ ቡት ሀይሚን ሚረግጧት በማሆን ሲሚጠሩት ሰው ጋ እሱ ስልግ ያውራል ማለት ነው ለምን ውዶች ለምን እንዴ እሱ የምትረጋጠበት ቦታ ላይ እሱ ማለት ደስ ይላሉ ማለት ነው አንተ ሀይሚ የምትሰድበት የምትሰደብበት ቦታ አንተ እንዴት ነው ሄዴ ሀይሚን የምትረግጣ ሴት እንዲሆነች እያወቅ አንዴ ብሎ ብሎ ካላረክም ሲጀመር ከእሷ ጋት ና ታውራለ እንዴ ምን ያክል ሰጋጤ ቢሆን ነው ባኬ

ሁለተኛ በውስጥ ደግሞ የምታወራው ነገር ከነሱ ጋር ካልነኮሽ አትንኪ፣ ካነኮሽ ግን አንቺ ላይ እጅ አረብ እየሱስ ሲል እንቲ ነሸና ምነሰ ጋጤና በፋታሪ ሲል እንዴ! ይሄ ምን እየተረገጠች እየተሰደበች እየተናቀች ያለች በቃ በአንተ ምክንያት ነው ማለት ነው ገባይ እዴ። ኦዴን ሲክኖ ተብዮች ይሄ አሮጌዎች ይሄ ቆሞ ቀር ሁላ አፉን የሚከፍቷት እሷ ላይ በአንተ ምክንያት ነው ማለት ነው ገባይ እዴ። በጣም ነው የሚገርመው እግዚአብሔርን ኦዲንስ ነው ብሎ ራሱ ወይ ቆም ብሎ የሚያስቡ ውስጥ አይደለም እኮ የሚድራረው ግን ናችሁ ጭንቅላት የሌላችሁም የጭንቅላት ደሀ ናችሁ ገቧችሁ አይደል ከእነዚህ ሰዎች ጋር ነው የምታወራው አንተ በጣም ነው የሚታሳፍረው ባይዜው በጣም ነው የሚትገርመው እና የምር በጣም ገርሞኝ ነው ውዶቼ እንዴት እንደዚህ ሊሆን ይችላል እንዴት እንደ እሷ ግን እሷን ለማስከበር ትጥራለች። አትስደቡ፣ ዙሪያ ላይ ያለው ሰዎችን አክብሩ ትላለች። ከዚህ በፊት ፍጹም እንደዚህ አድርጓል ብለን ከሰላም ጋር ወርቷል ብለን አሰና ወራ ምን ነው አጠገቤ ላይ ያለው ሰው ነው ልደርስ የምችለው ምናምን ብላ ማለት ሰጠች። አንተ ግን ሄሚን ሚሰደቦት ምረግጦት ሰው ጋር ግንኙነት ወይም እንትን ስልክ ታወራለች ማለት ነው። ሰላም ምን ምን አክል መልካም ሴት ብትኖ ነው ከሷ ጋር ምታወራው አንተ? ምን አክል መልካም እና ጥሩ ሴት ብትኖ አንተ ሄሜን እንዴት እያደረጋች እና ብሬሽ ቤት ላይ ሰራተኛ ነው የመጣችው፣ ቆሻሻ ናች፣ እንደዚህ ነች፣ የተጣላችበት ቦታ ሰው አግኝቶ ነው ያሳደጋት ምናምን እያለች የምትሰዲባት ሴት ጋር አንተ ግን ስልክ ታወራለ። በእውነት በጣም ነው የምታሳፍረው። ብሩክ ክርስቶስ እኔ ያረበ ኢየሱስ ሲብ እንቲ እና እንዴት ነው ባሌ እኔን ወዶ ባለን ምንቀው ሰው ጋር ምን አይነት ግንኙነት ቢኖር ነው እኔ ከሱ ጋር ማውራው? የምር ነው ምላችሁት። እንዴ አራ ውዶች ግን በጣም ነው የሚገርመው።